ያለፉ ህዝቦችን ታሪክ እሷ በምናጠናበት ጊዜ የነቢያት ህይወት በደስታም በሐዘንም የተሞላ ነበር። ነገር ግን በአላህ የተማመነ ሁሌ ሐዘንና ችግር ላይ አይቆይም። ከችግር በኋላ ድሎታል፣ ከሐዘን በኋላ ደስታል። አላህ ተባረከ ወተዓላ የነቢያትን ታሪክ ቁርአን ላይ በብዛት የዘረዘረበት አንዱ ምክንያት የነቢያት ተከታይ የሆኑ በአላህ የሚያምኑ ሰዎች በሚደርስባቸው ችግርና አደጋ ሙሲባ እንዲጽናኑና ተስፋ ከመቁረጥ እንዲጠነቀቁ አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን የሰው ልጅን የሚገጥሙ ነገሮች በሙሉ በተለይ ሙእሚንን ለሱ ኸይር ነው፣ እሱ ቢያውቅም ባያውቅም ተብሎ አለማወቃችን አንዳንድ ህይወታችን ላይ የሚገጥሙን ነገሮችን እንድንጠላቸው ሊያደርግ በጭራሽ አይገባም። አላህ ለሰው ልጆች እናት ለልጆቿ ከምታዝነው በላይ አዛኝ እንደሆነ ነቢያችን ሰለላሁ አለይሂ ወሰለም ተናግሯል። እናቴ እኔን የሚጎዳ ነገር አታደርግም ብለን ለእናት ድርጊት እጅ እንደምንሰጠው ከዚያ በላይ ለአላህ ውሳኔዎችና ቀጣዎች

ያዛቸውንም ታዘዙ፣ የከለከላችሁንም ተከልከሉ። የአላህ ተባረከ ወተዓላ ራህመት ለሙእሚኖች ቅርብ እንደሆነ እወቁ። ከአላህ ራህመትም መቼም ተስፋ ትቁረጡ። እነሆ ቁርአን በምንቀራበት ጊዜ፣ ያለፉ ህዝቦችን ታሪክ ቂሳ በምናጠናበት ጊዜ የነቢያት ህይወት በደስታም በሐዘንም የተሞላ ነበር። ነገር ግን በአላህ የተማመነ ሁሌ ሀዘንና ችግር ላይ አይቆይም። ከችግር በኋላ ድሎታል፣ ከሀዘን በኋላ ደስታል። አላህ ተባረከ ወተዓላ የነቢያትን ታሪክ ቁርአን ላይ በብዛት የዘረዘረበት አንዱ ምክንያት የነቢያት ተከታይ የሆኑ በአላህ የሚያምኑ ሰዎች በሚደርስባቸው ችግርና አደጋ ሙሲባ እንዲጽናኑና ተስፋ ከመቁረጥ እንዲጠነቀቁን ቁርአን ላይ በብዛት ከተነሱ ታሪኮች መሀል አንዱ የኢብራሂም ዓለይህ ሰላም ታሪክ። ወደ ተውሒድ በመጣራታቸው ምክንያት እሳት ላይ ተጥለዋል። ተራሳትም አይደለም፣ ለረዥም ቀናት ሓጃ ያለበት ሁሉ ሓጃው እንዲወጣለት ማገዶ በማቅረብ ተስሎ የተዘጋጀ ከባድ እሳት ነበር። እዛ ላይ ሲጥሏቸው የሰው ልጅ እዛ ላይ ተጥሎ ይድናል ተብሎ አይጠበቅም። ነገር ግን አላህ ተባረከ ወተዓላ እሳትን ሰላም ሁኒ ብሏት እሳት ውስጥ ከጣሉ በኋላ ከተጣሉ በኋላም አላህ ኢብራሂምን ከእሳት ውስጥ በሰላም እንዲወጡ አድርጓቸው፣ የነቢዩላህ ሙሳ እናት ልጃቸውን በማጣታቸው ምክንያት አዝነዋል፣ ተጨንቀዋል። በጊዜው ፊርዓውን የሚባለው አና ረብኩም ለአዕላ የሚለው አምባገነን በዚህ ዘመን የሚወለድ ወንደ ልጅ አለ ያንተ ንግስና የሚቀማ ነውና ወንደ ልጅ በተወለደ ቁጥር መግደል ብለውት ስለ ስለነበር ጠንቋዮች ሙሳ የተወለዱት በዛ ጊዜ ነበርና፣ አላህ ተባረከ ተዓላ የሙሳን እናት ተወለድሽው በኋላ ወንዝ ላይ ወስደሽ ታዩ አጣውለው ብለሽ አትስጊ ወዳንቺን መልሷለን መመለስ ብቻም አይደለም ረሱል ነብይ እናደርገዋለን ብሏታ በጭንቅና በመከራ ጊዜ የተወለደ ልጅ ይባስ ብሎም ጫካ ላይ፣ ወንዝ ላይ የተጣለ ልጅ በአላህ ተባረከ ወተዓላ ፈቃድ ከችግር ከጭንቅ በኋላ ፈረጅ ደስታ ስላለ ተመልሶ ከእናቱ እንዲገናኝ አላህ አድርጓል። አትፍሪ አትጨነቂ፣ ወደ አንቺ እንመልሰዋለን ረሱልም እናደርገዋለን ባላት መሰረት ልጇን መልሳ ታቅፋለች። እሷው እንድታጠባው ተደርጓል። መጨረሻ ላይም ይገድለው ይፈልገው የነበረው ፍርዓውን ቤት ውስጥ አድጓል ነብይም ሆኖ በርካታ ተከታይ ያለው ነብይ መሆን ችሏል። ወሀከዛ ሁሌም ከችግር በኋላ ደስታ አለ ነገር ግን ሰብር ካደረገን አላህን ተባረከ ወተዓላ ከያዘን በአላህ ተባረከ ወተዓላ የተማመነ አላህ አለኝ ያለ በተስፋ ልቡ የተሞላ የአዱንያ ጋራዎች በሙሉ ላዩ ላይ ቢጫኑበት ነውበት መውጫን አያጣም ወሀከዛ ነብዩላህ ዩኑስ ህዝቦቻቸውን ሲያስተምሩ ቆይተው መልስ ባጡ ጊዜ ህዝቦቻቸው ባስቸገሯቸው ጊዜ ተስፋ ቆርጠው ወደ ሌላ ሀገር ለመሄድ ባህር ላይ የተጓዙ ሳለ መርከቡ ሞልቶ ሰው መቀነስ ስለነበረበት እጣ ተጥሎ በተደጋጋሚ የጣሳቸው ላይ ወጥቶ ባህር ላይ ተጥላ አሳ ነባሪ ውጧቻ የባህር ጨለማ፣ የሌሊት ጨለማ፣ የአሳ ነባሪ ሆድ ውስጥ ጨለማዎች ውስጥ ሆነው ላ ኢላሀ ኢላ አንተ ሱብሐነከ ኢኒ ኩንቱ ሚነ ዛሊሚን ባለው ጊዜ አላህ ተባረክ ተዓላ ከዚህ ሁሉ ድርብርብ ጨለማና ጭንቅ ውስጥ አውጥቷቸዋል። በዚህም አላበቃ ተስፋ አስቆርጠዋቸው ትተዋቸው ሄደው የነበሩ ህዝቦችም ሲመለሱ ከመቶ ሺህ በላይ የነበሩ ተከታዮች አምነው እሳቸውን ተከትለዋል። ባህር ውስጥ ሰምቶ አሳ ነባሪ ውጦት የነበረን ሰው እንኳ አላህ ተባረክ ተዓላ ከጭንቅ ገላግሎ ያሰበውን አሳክቶለት ህዝቦቹ እንዲከተሉት አድርጓል። ልጁን አቶ አይኑንም ጭምራቶ ከረጅም ጊዜ በኋላ አላህ ተባረከ ወተዓላ አይኑንም የመለሰለት ልጁንም የመለሰለት ታሪክም ቁርአን ላይ ተዳስሷል። የዩሱፍ አባት ናቸው ያዕቁብ አለይሂ ሰላም ከልጆቻቸው ሁሉ ይበልጥ የሚወዱት ዩሱፍ ተኩላ ሳይበላው ተኩላ በልቶታል ብለው ወንድሞቹ ጉድጓድ ውስጥ ለውት። ነገር ግን የአላህ ነብይ እንዲሆኑ መሪ ገዥ እንዲሆኑ አላህ ይፈልግ ስለነበረ በማይታሰብ መልኩ ከጥልቅ ጉርጓድ ውስጥ እንዲወጡ አላህ አድርጓል። ከዚያ በኋላም ነቢይ ሆነዋል። ልጃቸውን በማጣት ምክንያት ሲያለቅሶ አይናቸው የጠፋው አባት ያዕኩብም ከልጃቸው ጋር በሰላም ተገናኝተዋል። አይናቸውም ተመልሷል። ሀከዛ በተለያየ መልኩ አላህ የሰው ልጆችን ይፈትናል። ትንሽ ፈትኖ ከጊዜ በኋላ ብዙ ማስደሰትን ስለሚፈልግን ትንሽ አሳቶ ወስዶ መልሶ ብዙ መስጠት ስለሚፈልግን። ይሄን ለማግኘት ከኛ የሚጠበቀው በአላህ መመካት፣ እምነት ላይ መጽናት፣ ተወኩልን ማጠንከር፣ አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን የሰው ልጅን የሚገጥሙ ነገሮች በሙሉ በተለይ ሙእመንን ለሱ ኸይር ነው እሱ ቢያውቅም ባያውቅም ተብሎ አለማወቃችን አንዳንድ ሕይወታችን ላይ የሚገጥሙን ነገሮችን እንድንጠላቸው ሊያደርግ በጭራሽ አይገባም። አላህ ለሰው ልጆች እናት ለልጆቿ ከምታዝነው በላይ አዛኝ እንደሆነ ነቢያችን ሰለላሁ አለይሂ ወሰለም ተናግሯል። እናቴ እኔን የሚጎዳ ነገር አታደርግም ብለን ለእናት ድርጊት እጅ እንደምንሰጠው ከዛ በላይ ለአላህ ውሳኔዎችና ቀዷዎች እጅ እግር ልንሰጥ ሁሉም ለኸይር ነው ልንል ከሚደርሱብን ነገሮች ሁሉ ትምህርት ልንወስድ እኛው በሠራነው ነው ብለን ወደ ራሳችን ልንመለስ ይገባ ነው የአላህን ጌትነት ወድጄ

ዋአሽዱ አና ሙሐመደን ዐብዱሁ ወረሱሉሁ ሶለላሁ ዐለይሂ ወዐላ አሊሂ ወአስሓቢሂ ወኢኽዋኒሂ አማ በዕድ። እንደዚሁ ቁርአን ላይ ከተነገሩን ከጭንቅና ከመከራ በኋላ ደል ደስታ እንዳለ ከሚያሳዩ ታሪኮች መሃል አንዱ የነቢዩላህ አዩብ ታሪክ ነው። ለረጅም ጊዜ በህመም ተሰቃይተው ሀብታቸውን ልጆቻቸውን፣ አታዋ ሰቃይ ሲበረተባቸው ያፈሩትን ሀብተ ንብረት የወለዷቸው ልጆቻቸውን እሲያጡ መከራው በበረታ ጊዜ እጃቸውን አንስተው ረቢ እኒ መሰኒየ ዱር ወአንተ አርሐሙ ራሒሚን በላ፣ ችግር ደርሶብኛል ጌታዬ ሆይ አንተ ደግሞ የአዛኞች ሁሉ አዛኝነህ በላ። ያሉበትን ችግር በመግለጽ የአላህን አዛኝነት ማወቃቸውን በመግለጽ ከሰማይ ወዲያውኑ መልስ መቷል። ፈስተጀብና ለህ ፈከሸፍና ማ ብሄ ሚን ዱር በላ እሺ ያልነው መልስ ሰጠ ነው የነበረበትን መከራና ስቃይ ዞር አደረግንለት ብላ፣ ቤተሰቦቹንም ንብረቱንም እጥፍ አድርገን ሰጠ ነው ብላ፣ ያጡትን ቤተሰብ ያጡትን ንብረት እጥፍ አድርጎ አላህ መልሶላቸ አፍያቸውን መልሶላቸው። ይህ የሆነው ግን በሰብር ኒዕመል አብዱ ኢነሁ አዋ ብሎ አላህ መስክሮላቸው። አዩብ ተፈተን መከራ ስቃይ በዘበት የመከራው የስቃዩ አይነትም የተለያየና ብዙ ነበረ። ሆኖም ሳለ ግን ምንኛ የአማረ ባሪያ ነው ከሙሲባም ጊዜ ምንኛ ያማረ ባሪያ ነው ብሎ ነው አላህ ያደነቃቸው። ትንሽ ሙሲባ ሲደርስብን አላህን ረሳ። የደረሰብንን ትንሹን ሙሲባ የዓለም ሙሲባ ሁሉ እኛ ላይ እንደተጫነ አድርገን ልንቆጥረው በጭራሽ አይገባም። ምንም የአደጋው የችግሩ የበላው ጊዜው ቢረዝም፣ ሌሊቱ ምንም ቢረዘም ንጋት እንደሚከተለው ሁሉ ከችግር በኋላም ከሀዘን በኋላም ደስታ ሰላማ። ልጃተው የተቸገሩ ነቢያትም አሉ ታሪካቸው ላይ የአላህን ተባረክ ወተዓላ ራሕመት ይጠብቁ እንደነበረ ተስፋ እንዳልቆረጡ አላህን ይማጸኑ እንደነበረ የሚያሳዩ ታሪኮች ከእነዚህም አንዱ ዘከሪያ ናቸው። ኢብራሂምም እዚህ ውስጥ የሚጠቀሰው ናቸው። ከሳራ ከባለቤታቸው ከዘጠና ዓመት በኋላ ከመቶ ዓመት በኋላ ተብሏል አላህ ልጅ ሰጥቷቸው ረቢ ላተዘርኒ ፈርዳ ወአንተ ኸይሩ ልዋሪቲን በላ በላል ጌታዬ ሆይ ብቸኛ አታድርገኝ፣ ነቢይነትን ከእኔ ተቀብለው ህዝብን የሚመሩ ልጆችን ሰጠኝ ብለው ዱዓ አድርገዋል። ወዲያውኑ አላህ ተባረከ ወተዓላ እሺ ብሏቸው ወሐብና ለሁ ያህያ ልጅ ይሰጥሃል ሲባሉ እንዴት ነው ልጅ የሚሰጠኝ መውለድ ማልችልበት እድሜ ላይ ደርሼ ሳለሁ ሁሉ? ብላ ነገር ግን ለአላህ የሚከብደው ነገር የለም ተብላ፣ እነሆ ለዘከሪያ፣ ለኢብራሂም፣ ለሳራ እድሜያቸው ከገፋ በኋላ ከእንግዲህ ልጅ አይወልድም የሚባልበት እድሜ ላይ ለደረሰ ሰው ልጅ የሰጠው አላህ ተባረከ ወተዓላ። መከራዎች፣ ሙሲባዎች በግል ህይወትም ላይ ይሁን በ ሕዝብና በሀገር ደረጃም ይሁን ያሉ ሙሲባዎችን ችግሮችን አላሁ ተባረክ ተዓላ ማስወገድ ይችላል። ለአላህ የሚሳነው ነገር የለ። ከፊትም ከኋላም ከገራም ከቀኝም በአደጋ እንኳ ብንከበብ አንድ ብቸኛ በር አለ፣ የአላህ በር። በዛ በር በኩል እንድሾል ከላ ያደርገኛል ልንል ይገባ ነው። ሙሳ ዓለይሂ ሰላም ፊርዓውን አዳሴ ያደርጋቸው ቆይቶ መጨረሻ ላይም ያሉ ሰራዊቶቹን አሰባስቦ በአንድ ቀን እንጨርሳቸው ብለው። እቅድ ባወጣ ጊዜ አላህ ለሙሳ ነግሯቸው አማኞችን ይዘው ከግብፅ ለመውጣት ሙከራ አድርገዋል። ነገር ግን ከኋላቸው እጅግ በጣም ብዙ ሰራዊቶችን አስከትሎ ፊርአውን ተከትሏቸዋል። ከፊት ለፊታቸው ደግሞ ባህር ገጥሟቸዋል። በሁለቱ መካከል ገብተው መሄጃ ጠፍቷቸዋል። ተስፋ ቆርጠዋል። አማኞች ኢና ለሙድርኩን ብላ መያዛችን ነው ማለቃችን ነው ብላ ነገር ግን በየቂን

ጥቃት ሊያደርስብህ አይችልም፣ አላህ ያድንሃል፣ ያወጣል። አላህ ተባረከ ወተዓላ በሱ ያመንን በሱ የተመካን በሱ የተብቃቃን አይጥልምና በያዝከው በትር ባህሩን መታ አድርገው ብሏቸዋል ሙሳ። ባህሩ መታ ሲደረግ አስራ ሁለት መንገዶች ተፈጥረው ከሙሳ ጋር የነበሩ አስራ ሁለት ነገዶች በየመሪያቸው እየተመሩ ባህሩን አቋርጠው መሻገር ችለዋል። ውሀ ከዘ የተኛውም አማኝ በጭንቅ በመከራ ጊዜ በአላህ ከተብቃቃ አላህ አለኝ ካለ መውጫ ያገኛል። የነቢያት ህይወት እንደዚህ ደስታና ሀዘን፣ ድሎትና ችግር የተሞላበት ነው። ለነቢያት ህይወት ካልጠራች ሰላም ካልሆነች ለእኛ በወንጀል ለተሞላን የሰው ልጆች ህይወት ሰላም ልትሆን አትችልም። በተለያየ መልኩ ህይወትን የሚያደፈርሱ የሚረብሹ፣ ሰላም የሚያሳጡ ነገሮች ሊገጥሙን ይችላሉ። ይሄኔ ማድረግ ያለብን መሶበር መታገስ። የነቢያት ሁሉ ቁንጮና አለቃ ነቢ ሙሐመድ ናቸው። የእሳቸውም ህይወት ከነዚህ ነቢያት ለየት ያለ አልነበረም። ተመሳሳይ ሲወለዱ የቲም ሆነው ተወልደዋል። ከጊዜ በኋላ እናታቸውን አጥተዋል። ብዙም ሳይቆዩ አጎታቸውን አጥተዋል። ብዙም ሳይቆዩ አያታቸውን አጥተዋል። ከዛ በኋላ የመካ ህዝቦች ጨካኞች ሆነው አይነን እንዳላይ ብለዋቸው በተኙበት ቤታቸው ላይ ሚገድላቸውን ሰው ልከዋል። ሌላ ሀገር ተሰደው ሲሄዱ እዛ ሀገር ካሉ ሰዎች ጋር ተመሳጥረው ወደዚህ ላኩ ብለዋል። መሐመድን በሕይወት እያለው ሞቶ አንገቱን ቆርጦ ያመጣልን ሰው መቶ ግመል እንሰጣለን ብላ ዱንያ ላይ አንድ ቀን እንኳ ሰላም እንዳያገኙ ለማድረግ ከግራም ከቀኝ ከውስጥም ከውጭም ጥረት አድርጋ ወላክን። ከጊዜ በኋላ አላህ ፈረጁን ሰጣቸው። በብዙ ሺህ ሰራዊቶች ታጅበው አባረው ያወጧቸው የመካ ምሽልኮች እያዩ ወደ መካ ገብተዋል ድል አድርገው ነሱ ፈትህ ተብሏል። ከሞቱ በኋላ ግን ይበልጥ የእሳቸው ዓላማ የለፉለት የደከሙለት ዓለምን አጥለቅልቋል። የሚበሉት አልነበራቸውም ለወራት ቴምርና ውሃን ብቻ የሚበሉበት ሁኔታ ነው። ተርበው ሆዳቸው ላይ ድንጋይ የሚያስሩበት ሁኔታ ነው። ማን ነው ከለላም የሆነኝ የጌታዬን ቃል እንዳደርስ ብለው ለሕይወታቸውን ላሰግተው ይጠብቀኝ ሰው ከለላም የሆንልኝ ሰው ያሉ ሰው የሚለምኑበት ሁኔታ አሳልፈዋል። ማንም በማይፈራበት በማይሰጋበት ጊዜ እንድሰጋ እንድፈራ ተደርጊያለሁ ብለው ሰ ሰላት ወሰላም ከጊዜ በኋላ ግን አላህ ተባረከ ተዓላ ዲናቸውን የበላይ በማድረግ እሳቸውን የበላይ አድርጓቸዋል። በየአዛኑ አሽሀዱ አነ ሙሐመድ ረሱሉላህ ይባላል። በየኹጡባው ስማቸው ይጠራል። በየኒካሑ ስማቸው ይጠራል።